አሰላሙ አለይኩም ወረሕመቱላሂ ወበረካቱ ዶቼ ዛሬ አብረን እንሰራው በስቡሳ ይሆናል እዚ ጋ እስሚድ አለን እዚጋ ናሪን አለን ቤኪንግ ፓውደር ቫኒላ እዚጋ ሁለት እንቁላል አለኝ ዘይት አለኝ እዚጋ ዩጋርትሮፕ አለኝ ማለት ነው በመጀመሪያ እንቁላላችንን ከላጣ ውስጥ ካረግን በኋላ። ስኳር ሁለት ስኒ ስኳር ነው እኔ የተጠቀምኩት። ስኳር እንጨምራለን ከዛ ቫኒላ ጨምራን በደንብ እንመታዋለን ማለት ነው። ከዚህ ጋር ቫኒላ ፓውደር ፓውደሩም ካላችሁ ይሄም ካላችሁ መጠቀም ትችላላችሁ።

በዚህ መልኩ እናቀላቅለዋለን። በዚህ መልኩ ደርሶልናል። ከዛ አሁን መጋገሪያ ሳህናችን ላይ እናደርጋለን። እኔ ራሱን የቻለ መጋገሪያ ሳህናለኝ። ስጋውን እገላጣለው ማለት ነው እና ውልዶቼ አሁን ስምስም ነው ከላይ የምጨምረው፣ ስምስም ወይም ሰሊጥ የሚባለው ማለት ነው። ኦቨናችንን በ180 ዲግሪ አግለን ከዛ ከላይ ነው የምናስገባው። መጀመሪያ ከታች አድርገን ከዛ ከላይ ይሄ ኦቨን ውስጥ አስገብቻለሁ። መጀመሪያ ከታች ከበሰለ በኋላ ከላይ አደርገዋለ ማለት ነው። ሞቃቱን እንደ ኦቭናችሁ መጠን 180፣ የናንተ 180 አሪፍ ከሆነ 180። እኔ ግን 250 ላይ ነው የማደርገው። ከታች አደርጋለሁ 250 ላይ 20 ደቂቃ ወይም 30 ደቂቃ ሰጠዋለሁ። ከዛም በኋላ ከታይ ሲጨርስ እላይኛው ላይ አደርገዋለሁ ማለት ነው። እዚህ ጋር ሸራ ሰራለሁ። በዚህ አንድ ኩባያ ውሃ አደርጋለሁ። ከዛም አንድ ኩባያ መልሽ ስኳር ጨምራለን ማለት ነው። ይሄ ሁለት ፍንጃል ከግማሽ አንድ ኩባያ ነው በዚህ። ከዛ ጋዛችን ላይ እንጥደውና ይፈላል ማለት ነው። በስብሳችን በዚህ መልኩ እናየዋለን። ከታች ጨርሷል፣ ከላይ እንለኩሳለን ማለት ነው። ሼራዬን በዚህ መልኩ ደርሶልኛል። በስብሳይ በዚህ መልኩ ደርሶልኛል። ማሻአላህ በጣም ቆንጆ ነው። ከዛ ሸራችንም ከላይ እናደርጋለን ማለት ነው። እንዳይበዛ በስሱ ነው የምጠቀመው፣ ምክንያቱም ብዙ ስኳር አይፈልጉም ሰዎች። ትኩስ ነው፣ በረድ ሲል እንቆርሰዋለን። የምትፈልጋችሁ ሳይዝ መቆራረጥ ትችላላችሁ ማለት ነው። እኔ በዚህ መልኩ ቆርጨዋለሁ። ከላስ አሁን ለዲኮር ይሄንን አበባዎች ወርድ እነዚህን እንጠቀማለን ማለት ነው። የማይወርድ እና ምንድን ነው የሚባለው ይሄ እነዚህን ከላይ ያደርጋለሁ በዚህ መልኩ ማለት ነው። ዲዛይን ይሰጠዋል። ሽታው ራሱ በጣም ደስ ይላል፣ የአበባው። በዚህ አረቦች ታውቃላቸው ዲኮሬሽን ምናምን ነገር ይወዳሉ። ውዶች በስቦሳችን በዚህ መልኩ ደርሷል። ይሄ አይነሳ ነው ተጠቀሙ፣ ጥሩ ነው ማለት ነው። አነሳሁት፣ ተቆረሰብኝ ምናምን ማለት መጨናነቅ የለም። በፈለጉት ሰዓት እነሱ አንስተው ይጠቅ ይበላሉ ማለት ነው። እና የዛሬው በስብሳችን ልስልስ ያለ በስብሳ ሞክሩት፣ ትወዱታላችሁ። በጣም ነው የሚጥመው። ስለተከታተላችሁም በደንብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ